እንደ ክልል የገጠሙንን ማኅበራዊ ችግሮች በዘላቂነት ለመፍታት በሳይንስና በቴክኖሎጂ ላይ ተሻጋሪና ተወዳዳሪ ትውልድ ለመገንባት በ25 ዓመታት የልማትና እድገት ላይ ትኩረት ተሰጥቶበት እንደሚሰራ በምክትል ርዕሰ መስተዳደር ማዕረግ የማኅበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ተናገሩ። ክልሉን ወደ ተሻለ የልማት እድገት ለማምጣትም የሰላም ግንባታ ላይ ርብርብ ማድረግ እንደሚገባም አሳስበዋል። አዲሱ ተስፋዬ ሀገራት ከሚገጥማቸው ማኅበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ፈጥነው ለመውጣት በተለያዩ ጊዜያት አሻጋሪ የሆነ የልማትና የእድገት እቅድ ያቅዳሉ። ሀገራችን ኢትዮጵያም የሚሊኒየም አሻጋሪ የልማትና የእድገት እቅድ በማቀድ የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥ በርካታ ርቀትን ተጉዛለች። በዚህም በሀገርና በክልል ደረጃ ጥሩ ለውጦች ተመዝግበዋል። የአማራ ክልል ከገጠመው ችግር ለመውጣትም የ25 ዓመት አሻጋሪና ዘላቂ ልማት እቅድ በማቀድ ወደ ተግባር ገብቷል። በተለይም በማ ማህበራዊ ዘርፍ የገጠሙንን ችግሮች ለመፍታት ማህበራዊ ተቋማትን መሰረት ያደረጉ የልማትና እድገት እቅድ ትኩረት የተሰጠባቸው ጉዳዮች ናቸው። በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የአማራ ክልል ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ በ25 ዓመታት በሳይንስና እውቀት ላይ የተመሰረተ ተወዳዳሪ የሆነ ትውልድን ለመፍጠር ታልሞ እንደሚሰራም ተናግረዋል። ወጣቱን በተለይ ደግሞ ትልቁ ተሸካሚ የምንለው ወጣቱ ስለሆነ በሳይንሳዊ እውቀት ዝም ብሎ እውቀት የተማረ እውቀት ሳይሆን ሳይንሳዊ የሆነ እውቀት ፋክት ላይ የተመሰረተ ችግር የሚያሳልል ቴክኖሎጂን የሚያበለጽግ ሳይንሳዊ የሆነ እውቀት፣ በቴክኖሎጂ የታነጸ እውቀት፣ አለም አቀፍ ተወዳዳሪ የሆነ እውቀት ያለውን ወጣት መፍጠር መቻል አለብን ነው። የተማረ ዲግሪ የያዘ ብዙ ሊኖረን ይችላል፣ ፊደል የቆጠረ ብዙ ሊኖረን ይችላል። ነገር ግን ተወዳዳሪ የሆነ ትውልድ ባለመፍጠራቸው ምክንያት የመጣ ነው፣ በማለት ይህንን ወጣት በአግባቡ በሳይንሳዊ እውቀትና ቴክኖሎጂ ማነጽ ያሰብነውን እቅድ ያሳካልናል ብለን አስበን ያቀድነውና ለየት ባለ መልኩ የተለየ እይታን ያሳረፍንበት ነው ማለት ነው። የአማራ ክልል አሁን ካለበት የግጭትና የፖለቲካ አለመረጋጋት አዙሪት ወጥቶ ሰላም እንዲረጋገጥ ትኩረት ተሰጥቶ እየተሰራ ያለ መሆኑን የጠቀሱት ዶክተር ሙሉነሽ ባህሉን፣ እሴቱንና ታሪኩን የሚጠብቅ አሻጋሪ ትውልድ መፍጠር ላይ ርብርብ ማድረግ እንደሚያስፈልግም አሳስበዋል። ትልቁ እንቅፋታችን ቅድም እንዳልኩት ከአዙሪቶች ውስጥ የመጀመሪያው ግጭት አዙሪት ስለሆነ የክልላችን ሰላም፣ ደህንነት፣ የህግ የበላይነት ማረጋገጥን ታርጌት አድርገን በመጀመሪያው ስትራቴጂክ እቅድ እንሰራለን። በሁለተኛ ደረጃ ክልላዊ ወጎች ወጎችና ሴት ባህሎቻችን በማዳበር በስነ ምግባሩ የታነጸ ትውልድ ማፍራት። አሁን እኛ ጋር የምናየው ትንሽ የመዛነፍ ነገሮች ይታያሉ። በስነ ምግባሩ፣ ባህሎቻችን፣ ሴቶቻችን፣ ወጎቻችን፣ ታሪኮቻችን በተግባር በምታዩት የመዛነፍ ነገር የመንሻፈፍ ነገር አለ። ሙሉ በሙሉ ጠፍተዋል ባንልም ይሄንን እንደገና ሪቫይቭ ማድረግና በባህልና ታሪካችን ላይ ጎላ ያለ ስራ መስራት እንዳለብን አንድ ስትራቴጂክ ግብ አድርገናል። ከገጠሙን ክልላዊና ሀገራዊ ችግሮች ፈጥነን ለመውጣት ትምህርት ተቋማት ላይ መስራት እንደሚገባና የትምህርት ተሳትፎን ማሳደግ ትኩረት የሚደረግባቸው የ25 ዓመታት የትምህርት ዘርፎች ዋና ዋና ጉዳዮች መሆናቸውን ተናግረዋል። ትምህርት ላይ ከአሁኑ በብዙ ጥፍ ተሻግረን በብዙ ጥፍ ቀድመን ያለፈውንም ጎደሎ በሚሞላ ቀጣይም ተወዳዳሪ በሚያደርግ ዛሬንም በደንብ ውጤታም በሚያደርግ መልኩ መስራትን ትኩረት ያደረገ ነው ማለት ነው። ስለዚህ በዚህ ዘመን ላይ እንዳለም ትምህርት የኢኮኖሚም የስልጣኔም ተስተካካይነት ማረጋገጫ እየሆነ ባለበት ዘመን ላይ የእኛ ትምህርት ደግሞ የህብረተሰብ ርዕትን ጭምር ማሳለጫ ተቋም መሆኑ በሚረጋገጥበት ዘመን ላይ እኛ ላይ የገጠመን ችግር ደግሞ ከዚያ በላይ እንድናስብ፣ በኢትዮጵያ ታሪክ ስታውቁት በሃይማኖት ተቋማት ከክርስቶስ ልደት በፊት ጀምሮ ኢትዮጵያ ላይ ትምህርት አለ። በአንድም በሌላም ይዘቱ የተለያየ ይሁን እንጂ በዘመናዊ መልኩ ደግሞ ከአፄ ምኒልክ ጀምሮ ኢምፕሊመንት እየተደረገ ያለበት ሁኔታ አለ። አሁንም ግን የተሳትፎ ችግር አለበት፣ አይደለም ጥራት፣ የተሳትፎ ችግር ሁሉ አለብና ለምን መጣ የሚለውን ጥያቄም ጭምር በሚመልስ መልኩ ታስቦ የታቀደ ነው ማለት ነው።